እጅግ እጅግ በጣም አሳዛኝ አስደንጋጭ ነገር እንግዲህ በምሽቱ ሰምተናል፣ አይተናል። እንደምታዩት ብሩክ በጣም ታሞ በድንገት በሌሊት እንግዲህ እየተሯሯጡ ሆስፒታል ድረስ በመሄድ እንግዲህ ሀይሚ እጅግ በጣም ታጨጋለች። ብሩክም እንደምታዩት በድንገት እንደዛ ሲስቅ ሲቦርቅ የነበረ ልጅ እንዲህ ታሞ ዝልፍልፍ ብሎ አልጋ ላይ እንደማየት የሚያስደነግጥ የሆነ ጆሮን ጭው የሚያደረግ ነገር የለም የእውነት ለመናገር እና በጣም ነው የደነገጥኩት። በዚህ ሙድ በዚህ ሁኔታ ባልመጣ ደሴ ነበር እና ሌላ ብዙ ነገር ይዤ እመጣለሁ ብዬ ነበር ሀሳቤ። ግን አንዳንዴ እኛ ያሰብነው ብቻ ሳይሆን ያው እሱ ያለው ነው የሚሆነው። እና ደንግጫ አለው ሊሆነት ለመናገር ለማውራት ሁሉ እስኪ ከብደኝ ድረስ ማለት ነው እና ብቻ አንዳንዴ አትመመኝ አይባልም። ዋናው ምህረቱን ድህነቱን ነውና ብዙ ነገር ተማርኩ፣ ብዙ ነገር አየው ና የእውነት እንዲ ፎቶ ሆን አይቼ ማለት ነው በይን የመጣው በጣም ነው ያለቀስኩት። የእውነት አሁን ራሱ እንዲ በቃ ይሄን ተንብኔ ልስክ ሰራ ሰውነቴ መረጋጋት አልቻለም። እየተንቀጠቀጠን ያለውም በይም ከአይኔ መጥፋት አልቻለም ና እስካሁን እየወረደን ያለው ና ከባድ ነው። ህይወት እንደዚህ ነች። አንዳንዴ ይሄ ዓለም በቃ ቀሪ ነው። ምንም እኔ ራሱ ብዙ አለ አይደለ? አንዳንዴ ህይወታችሁ በአንድ ሰከንድ ልዩነት ህይወታችሁ እንዳልነበር ሆኖ ብትንትኑ ሊወጣ ይችላል። በሰከንድ ልዩነት ደግሞ እግዚአብሔር ደግሞ ህይወታችሁን ቀይሮት ደግሞ የተሻለ ነገር ጥሩ ነገር አጋጥሟችሁ ደግሞ በቃ ስንት ቀን ለአንድ ሺህ ቀናት ለ ለዓመታት እራሱ ለፍታችሁ ደክማችሁበት ቢ ያላችሁ ነገር በአንድ ሰከንድ ደግሞ ተሳክቶላችሁ አይታችሁ ህይወታችሁ ሁሉ ሲበራ ሲደምቅ ጥሩ ነገር ፍላጎታችሁ ተሳክቶ የምታዩት አጋጣሚ ይኖራልና፣ አንዳንዴ ደግሞ እንደዚህ ደግሞ ድንገት ህይወቴ ጥሩ ነው ተስተካክሏል፣ ገንዘብ አለኝ፣ ሀፍታ አለኝ፣ መበላዋ አለኝ፣ መጠጣዋለ በቃ ሙሉ ነው ህይወቴ ብለን ደግሞ እንዲህ ተረጋግተን በምንቀመጥበት ሁኔታ ደግሞ ድንገት ደግሞ የሆነ ያላሰብነው ነገር በቃ ህይወታችን የሚያመሰቃቅል በጤናም ሊሆን ይችላል፣ በኑሮ በህይወትም ሊሆን ይችላል ና ህይወታችን የሚመሰቃቀልበት አጋጣሚ አለ ና ህይወት ተለዋዋጭ ናት። ምንም ከፍ ዝቅም ትላለች፣ ወደዚም ወደዚህም ትላለች። በቃ ብዙ ነገር ነው ያዘለቀቅናት ህይወት ማለት እች ምድር ላይ ስንኖር ብዙ አጋጣሚዎች አሉና፣ ብቻ አላቅም ብናሀይሚና በነብሩክ ጉዳይ ላይ ጥሩ ነገር ይዤ እመጣለሁ ብዬ ነበር። ሰሞኑን ጠፍቻለሁ። የጠፋውበትን ምክንያት ያው እንደነገርኳችሁ ነው። ከኔም ጋር ህይወት ጋር የሚያገናኘውም ነገር ስላለ ነው፣ ይሄንን ነገር ልነግራችሁ የወደድኩት ወይም ደግሞ እምባዬም የመጣውም ከዛም አንጻር ነው። እንደገና ብሩክንም እንዲሁ ነው ሳየው፣ ህይወት አጭር ናት አልኩኝ። በቃ ማለት ተደላድለን የምንኖርበት ነገር የለም። ተመችቶናል ብለን አራጠን አንበራጠን ምና የምንቀመጥበት የምንኖርበት ዓለም ላይ አይደለንም። ቸግሮናል ብለን ደግሞ ሁሌ አንገታችን ደፍተን ወይ ደግሞ አሞናል ወይ እንደዚ ተጨንቀናል አጠናል ብለን አንገታችን ደፍተን በቃ ታመን የምንኖር ሰዎችም አደለም። አንድ ቀን ድህነት ይመጣልና ህይወት እንደዚህ ናት። ዓለም ተለዋዋጭ ናት ባጭሩና ወደ ብሩክ ጉዳይ ስመጣላችሁ፣ በቅድሚያ እንዴት ናችሁልኝ የተወደዳችሁ የቻናሌ ቤተሰቦች? ብዙ ልጆች እንግዲህ በውስጥም ስጠይቁኝ የነበራችሁ ልጆች ያላችሁ ለምን ጠፋሽ እያላችሁ ና ብዙ ነገር አጋጥሞኛል። እንግዲህ እግዚአብሔር ሲፈቅድ እንግዲህ ሁሉንም አስተማሪ ይሆናል ብዬ ስለማስብ አንድ ቀን የማወራላችሁ ይሆናል። ግን እንደነገርኳችሁ ነው። ህይወት ምንም አልጋ ባልጋ የሚሆንላችሁ ጉዳይም የለም። በብዙ ነገር እና አንዳንዴ ብዙ ነገር ተማርኩኝ። ስለ ብሩክ ብዙ ነገር እያወራው ነበር። ሀይሚና ብሩክ በተጣሉበት ብዙ ነገር ሀሳብ እየሰጠው ነበረና፣ አንዳንዴ የራሱ አሮባት የሰው ታማ ስላለች የሚባል ነገርም አለ። ብዙ ነገር ተምሬያለሁ። ባጭሩ በመታረቃቸው በመጀመሪያ ደስ ብሎኛል። ሀይሚና ብሩክ ሲታረቁ አልነበርኩም። አጋጣሚ ሆኖ ከባድ ጭቅጭቅ ላይ ብጥብጥ ላይ የነበሩ ታይም ላይ ነበርኩኝ ሀሳብ አስተያየት ስሰጥ የነበረው እና ደብሮኝም ነበር። በእነሱ ምክንያት ማለት እነሱ እንዲህ ከሆኑ እኔስ የራሴ ህይወትስ ምን አይነት ሊሆን ይችላል? ምክንያቱም አዲስ የጀመርኩት የራሴ የሆነ ላይፍ የራሴ የሆነ ህይወት ስላለኝ ማለት ነው። እና አንዳንዴ ከብዙ ሰዎች ብዙ ነገርን ትማራላችሁ። ጥሩንም፣ መጥፎንም ብቻ ታያላችሁ፣ ትሰማላችሁ። እና በቃ የሆነ የተስተካከለ ነገር ከሌለ ወይ ደግሞ የሆነ የተስተካከለ ኑሮ እየኖሩ ነው ብላችሁ ያሰባቸዋቸው ሰዎች ድንገት የሆነ ነገር ሆኖ ወይም ተለያይቶ ሊሆን ይችላል ወይ የሆነ ነገር ተፈጥሮ ስታዩ በጣም ትረበሻላችሁ፣ በጣም ትጨነቃላችሁ። እና በአጭሩ በመታረቃቸው እጅግ በጣም ደስ ብሎኛል። ብሩክን ያደረገውን ነገር ሳላደንቅ አላልፍም። በጣም ጎበዝ፣ በጣም አጨብጭቤለታለሁ። ለምንድን ነው እንደዛ ያደረገ ያልሽው ካላችሁኝ፣ ሁለታችሁም ግትር እለህኛ ከሆናችሁ አደለም ቤት አደለም ፍቅር ይቅርና ሀገርም ይፈርሳል። በቃ አገርም ይበታተናል እና ብሩክ ቤቷ ገብቶ አልወጣም ማለቱ ጥሩ ነገር ነው። ያው እንደሚወዳት ያስታውቃል። እሷም እንደዛው የጊዜያዊ እልህ፣ ጭንቀት፣ ቁጭት ነበረ። እኛም ያው እሷ በይበልጥ ለሀይሚ የምናደለው ወይ ደግሞ ለሀይሚ የምንናገረው ሀይሚ ሀይሚ የምንለው ሴት ልጅ ስለሆነች ነው። በአጭሩ ቶሎ የሚጎዳው ወንድ ልጅ ሳይሆን ሴት ልጅ ናት ከዚ አንፃር ነው። ለማንኛውም በመታረቃቸው ደስ ብሎኝ ደስታዬን ልገልጽ ብዬ እየተዘጋጀው ባለበት ሰዓት እንግዲህ እችን ዜና ሰምቻለሁ። ብሩክ ድንገት ታሞ እንግዲህ ሆስፒታል ገብቶ ሀይሚም እጅግ በጣም ተጨንቃ ነበረ ማለት ነው። አሁን ላይ ግን እግዚአብሔር የተመሰገነ ይሁን። ያው አትመመኝ አይባልም። ስትታመሙ እግዚአብሔርን ታስታውሳላችሁ። በነገራችን ላይ እግዚአብሔርን ነው የምላችሁ። ከእግዚአብሔር ተጣልታችሁ ከሆነ እግዚአብሔር የማይወደውን ስራ እያደረጋችሁ ከሆነ እግዚአብሔር በማይወደው መንገድ እየሄዳችሁ ከሆነ ወደ ኃጢአት የሚያስገባችሁ መንገድ ላይ ጉዞ ላይ ከሆናችሁ ሲያማችሁ ድንገት እግዚአብሔር ትላላችሁ። በቃ የእግዚአብሔርን ስም እግዚአብሔር ይማረ ሰውም ይላችኋል። እናንተም እግዚአብሔር ሆይ ምህረቱን ስጠኝ አድነኝም እያላችሁ ትሄዳላችሁ። የእግዚአብሔርን ምህረት የእግዚአብሔርን ቸርነት ታያላችሁ፣ ትረዳላችሁ። የእውነቴን በእውነት ለምላችሁ ና እንዲህ ኮሽ ሲል አንዳንዴ ፈጣሪያችሁንም የት እንዳለ ለማወቅ የት እንዳለ ለመረዳት እግዚአብሔር በቃ ህይወታችን በምን ያህል ሰከንዶች ልዩነት ህይወታችን እንደሚቀይር እንደሚቆጣጠረን እሱ ሁሌም እሱ አልባ መኖርም መጓዝም በቃ መተንፈስም እንደማንችል አምነን ተማምነንበት እንድንኖር በቃ ማስተማሪያም ይሆናል። ና ብሩክ እንግዲህ ትናንትና ደና ይነበረ ሲስቅ ሲቦርቅ በ ዘንጦ ስናየው አለባበሱ ያምራል። አመጋገባቸው፣ ሁኔታቸው፣ ኑሯቸው፣ የፀጉር ስታይል ሁሉም ነገር ያምራል አይደል? ደስ ይላል። ግን ደግሞ መታመምም የሚባል ነገር እኛ ነጋችን ይሆናል አደለ? ዛሬም ብቻ ነው የምናስበው። የእውነት አላውቅም። ነገ ምንም እንዲሆን ምንም ማንም ሰው አያውቅም። በእርግጥ ልላችሁ የፈለግኩት ነገር ምንድን ነው? ከሀይሚ ጋር እንደዛ ሲቦጫጨቁ፣ ሲሰዳደቡ፣ ሲጣሉ፣ ሲጨቃጨቁ በቃ የነበረውን ነገር ሁኔታውን ሁላችሁም ታውቃላችሁ። አልነገራችሁ እኔ ብዙ ነገር ተፈጥሯል። ግን በቃ ለዚች ኑሮ ነው ለዚች ህይወታቸው ነው ለዚህ መንገዳቸው ነው አንዳንዴ እቺ ሰከንድም በቃ ህይወታቸውን እንዳልነበር ልታደርገው እንደምትችል በቃ እንኳን ለጸብ፣ የሚሆን ለፍቅር የሚሆን ጊዜ እንደሌለን ነው። በቃ በአጭሩ መቶ ፐርሰንት የምነግራቸው የተረዳውትኝ በራሴም ህይወት በነሀይሚም በነብሩክም የተረዳውት ህይወት በቃ እንኳን ለጸብ የሚሆን እንኳን ልንጠላበት ልንጨቃጨቅበት እንደዚህ ጣለው እንኳን እልህ ውስጥ ገብተን ክርክር ውስጥ ጭቅጭቅ ውስጥ ገብተን ምን ቆይበት የምናሳልፍበት ጊዜ ይቀርና ፍቅራችን አጣጥመን የምንኖርበት ጊዜ የምናሳልፋት ጊዜ ራሱ አትበቃን፣ ትንሽ ናት። ስለዚህ በቻልነው አቅም እንዋደድ፣ እንከባበር፣ እንተሳሰብ፣ ፍቅር እንሰጣጥ። መጥፎውን፣ ጥላቻውን፣ ቂሙን፣ በቀሉን ትተን ወደ ጎን አድርገን ለሰላም፣ ለፍቅር፣ ለአንድነት በቃ እንቁም ብዬ መልእክቴን አስተላልፋለሁ እና ትናንትና ሀይሚ የራሱ ጉዳይ አላውቅል ምናምን እያለች ስትናገሩ የነበረችው ብሩክም አያገባሽም አይመለከትሽም እያለ ልውስጥ ውስጥ ገብተው ሲከራከሩ ሲጨቃጨቁ ለዛውም እየተዋደዱ ልክ እንደማይዋደዱ አስመስለው ብዙ ነገር ሲያወሩ ነበር። ግን ደግሞ እንዲሁም ደግሞ መታ እንደዚህ አንድ ቤት እንደሊኖሩ እንደ ዛሬው እንደዚህ ሀይሚ ብሩክን ሲያመው እንደዚህ ልትጨነቅ ያ ሁሉ ነገር ሰምተናል እና ለማንኛውም ዋናው ነገር ሰላም መሆን ነው ብሩኬ ክፋይንካ ጋር የእውነት እንደው ሳትታመሙ ጤነኛው ናችሁ ዘንጣችሁ አእምሮባችሁ ውብ ሆናችሁ ብትጨቃጨቁ ይሻለናል። ህመም ሳያሰማን አያሳየን እግዚአብሔር። ምስክሬን ሰሞኑን ደግሞ የመጣውን ህመም የመጣውን ሞት ብታየው በጣም ትገረማላችሁ። በጣም ያስገረመኝ ነገር ልንገራችሁ። አንዱ ሰሞኑን በቆሎ እሸት ያው አለ ክረምት እንደወጥ አካባቢ መስከረም፣ ጥቅምት ላይ እንግዲህ ታውቃላችሁ እሸት በቆሎ ይመጣልና ያችን በቆሎ እየበላ በአንድ በቆሎ ትን ብለው ተብሎ ሞተ። በእውነት ለምላችሁ። አንዱ እንደዚሁ ምንም ነገር ሳይናገር ምንም ነገር ሳያወራ ስራ ሲሰራ ውሎ ማታ መጥቶ በዛው ጸጥ ብሎ ነው ያደረው። ና ተቀበረ ሞተ እና ህይወታችን አጭር ናት። ሺ ዓመት አንኖርም እዚህ ምድር ላይም አስር ሺህ ጊዜም አንኖርም። አንዴ ብቻ ነው የምንኖረው። አንዴ ብቻ ነው ያለነው ነው አንዴ ብቻ አንድ ህይወት ብቻ ነው ያለን። ና ለአንድ ህይወት ብዙ ሀሳብ ብዙ ጭንቀት፣ በቃ ለሚያልፍ ቀን የማልፍ ቃል እየተናገያገርን መጥፎ ነው። መጥፎውን እያሰብን አንኖር። ለሁላችንም ትልቅ ትምህርት ነው። ና ብሩክም እንኳን እግዚአብሔር ጨርሶ ማረ። የእውነት ለመናገር በዛውም ጸጥ ብሎ መቅራት አለና፣ ክፉን ያርቅ። በአጭሩ አትመም አይባልም። እግዚአብሔር ያሸለ እግዚአብሔር ያድነ። እና አንዳንዴ ደግሞ እኛ ሰዎች በቃ የሆነ አይደል የህመም ስሜት ሲሰማን ተሆነ ብለን ህክምና ሄደን ቼክ ማድረግ ልምድ የለንም። የሆነ ነገር ሲሰማን ለሰው ማወያየት በቃ ዝም እንል እንል እና የሆነ ሰዓት ላይ በሽተኛው ሀይ ገብቶ በቃ ከፍተኛ ደረጃ ላይ ሲደርስ ነው ሆስፒታል ወይ ደግሞ ሰው ትዝ የሚለን እና ያ ነገር ደግሞ እየጎዳን ነው የሚሄደው እንጂ አይጠቅመንም። ወዲያውኑ ህመማችሁን ለሰው መናገር፣ ለሕክምና ቼክ ማድረግ ምናምን የተሻለ ነገር ነው። ሐኪሞች የሚሏችሁን ነገር ደግሞ በአግባቡ መጠቀም፣ የተሰጣችሁን መድኃኒት ክባ ለማቋረጥ እንግዲህ መውሰድ ነው። በዛ በተረፈ ደግሞ እግዚአብሔር ጨርሶ ይማረ። ሀይሚየቅ ጸበልም ካለ ስጭው። ያው ማታ ላይ ውሃ ደፍታበት ነበረ አስታ የቀሩት ከአምስት ቀን ያለፈኝን ቪዲዮ እየገባው እያየው ነበረና አጋጣሚ ሳሉን ተኝቶ ውሃ ደፍታበት ነበር። የእሱም ቅዝቃዜም ሊሆን ይችላል። ብሩክም ሀይለኛ ጨጓራ አለበት፣ በነገራችን ላይ ጨጓራ ማለት ነው። በእኔ በጓደኛ የራሱ ያየውት ነገር ነው። እና ደምን የሚያስለቅሳችሁ በጣም ሰላማችሁ ነው የሚነሳው ከባድ በሽታ ነው። የእውነት እንዲህ ሲወራ ቀላል ሊመስል ይችላል። እና እሱም ቀላል አይደለም፣ ግን አንተ ትሪት ካደረግከው የሚመችን የማይመችን ምግብ ላይ እየተካወክ ወዲያውን ይሻላል። እና እንኳን ቀላል ሆነው እግዚአብሔር እንግዲህ ጨርሶ የማረ ነው ብሎ ሁላችሁም እንደዛ በሉት። እና ሀይሚዬም ዛሬ እንዴት እንዳማረባት በነገራችን ላይ በጥሩ ነገር ቢመጡናም ደስ ይለኝ ነበር፣ ግን ጥሩ ዜና ነው። እውነት ለመናገር ደስ የሚል ነገር ነው፣ መጥፎ አይደለም። እንኳንም ተሻለው ያው ቢታመምም ዋናውን አሁን ያለበት ሁኔታ ነው። ይህ እውነቴን ነውና ደስ ብሎኛል። ብሩክ እንኳን ደህና ሆንክ። ምግብ ሲበላ ሳየው ደስ አለኝና ሃይሚዬ፣ ደግና ቆንጆ ምግብ ሰርታ ቆንጆ፣ አቤት ሁሉን ነገር አሟልቶ የሰጣት ሴት ናትና ይመቻችሁ። ለማንኛውም ብሩክን ጨርሶ ይማር እያላችሁ በጸሎታችሁ በድዋችሁ አስቡትኝ። ስለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ ደግሞ ተመልሰን እንገናኛለን። ወዳችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።